ጤና ይስጥልን የአሻም ተከታታዮች፣ የዛሬ ዕለተ ሐሙስ ጥቅምት 6 ቀን 2018 ዓ.ም. የአሻም ሰባት ዜናዎች ተጀምረዋል። እኔ ናትናኤል በላይነህ የዕለቱ ተረኛ አሳላፊ ነኝ። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። በማደግ ላይ የሚገኙ ሀገራትን ፍላጎት ያማከለ ዘላቂ የእዳ አስተዳደር ማዕቀፍ መዘርጋት አለበት ሲሉ አህመድ ሽዴ ገለጹ። የኢትዮጵያ አረንጓዴ አሻራ መርሃ ግብር ምርጥ የዘላቂ የደን ልማት ዓለም አቀፍ እውቅናን አገኘ። በመሰረተ ልማት ስራዎች የህግ ማስከበር ተግባራችንን እናጠናክራለን ሲሉ የፌዴራል ፖሊስ አመራሮችና አባላት ተናገሩ። በማደግ ላይ የሚገኙ ሀገራት ፍላጎትን ያማከለ ዘላቂ የዕዳ አስተዳደር ማዕቀፍ መዘርጋት አለበት ሲሉ አህመድ ሽዴ ገለጹ። በማደግ ላይ የሚገኙ ሀገራትን ያማከለ ፍትሐዊ፣ ግልጽና የልማት ፍላጎቶችን ከግምት ውስጥ ያስገባ ዘላቂ የዕዳ አስተዳደር ማዕቀፍ ሊዘረጋ እንደሚገባ የገንዘብ ሚኒስትሩ አህመድ ሽዴ ተናግረዋል። የዓለም ባንክና የዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ አመታዊ ስብሰባ በዋሽንግተን ዲሲ እየተካሄደ ነው። በገንዘብ ሚኒስትር አቶ አህመድ ሽዴ ተመራው ከፍተኛ የልኡካን ቡድን በአመታዊ ስብሰባ ላይ እየተሳተፈም ይገኛል። ከአመታዊ ስብሰባ ጎን ለጎንም ፕሪስተን ዩኒቨርሲቲ ያዘጋጀው ስምንተኛው የዕዳ ጥናትና ምርምር የተመራጭ የብድር ሁኔታ ኮንፈረንስ ተካሂዷል። የገንዘብ ሚኒስትር አቶ አህመድ ሺዴ በመድረኩ ላይ ባደረጉት ንግግር የዓለም የዕዳ አስተዳደር ማዕቀፎች የበለጠ ግልጽነት፣ ወጥነትና ፍትሐዊነት ሊኖራቸው እንደሚገባ መላክተዋል። ተበዳሪዎች ከአበዳሪዎች የሚያገኙት ተመራጭ ዕዳ አከፋፈል ሁኔታ ላይ ግልጽ መስፈርት ባለመቀመጡ የቅርብ ጊዜ የዕዳ ድርድሮች አዝጋሚ እንዲሆኑ ማድረጉን የተገማች ችግሮች ያሉበት መሆኑን አስረድቷል። ከተበዳሪ ሀገራት አንጻር ሲታይ ደግሞ እርግጠኛ መሆን ስለማይቻል የሚደረጉ ድርድሮችን ይበልጥ ውስብስብ እንደሚያደርገው የገንዘብ ዋስትና አቅርቦትን እንዲዘገይ፣ በመጨረሻም የእዳ ሸከሙን ባልተመጣጠነ ሁኔታ በተበዳሪው ሀገር ላይ በመጫን ወደ ሁለትዮሽ አበዳሪዎች እንዲዘዋወር እንደሚደረግም ጠቁመዋል። ተመራጭ የብድር ሁኔታውን በግልጽ በሚታወቁና አለም አቀፋዊ መለኪያዎች በተቀመጠለት ሁኔታ የሚካሄዱ ከሆነ ፈጣን ስምምነቶችን በማድረግ በባለድርሻ አካላት መካከል መተማመንን እንደሚያመጣ ሚኒስትሩ አጽንኦት ሰጥተው አብራርተዋል። ተመራጭ የእዳ አከፋፈል ሁኔታን የማግኘት ጉዳይ ከኢመደበኛ አሰራርና ከአበዳሪዎች ማዕቀፍ ወጥቶ እንደ ቡድን ሀያ ና የዓለም አቀፍ የገንዘብ ድርጅት አይ ኤም ኤፍ የግምገማ ማዕቀፍ ወይም የተባበሩት መንግስታት ድርጅት የልማት ፋይናንስ ሂደት ሁሉን አቀፍ መሆን እንዳለባቸው አመላክተዋል። ግልጽና ተጠያቂነት የሰፈነባቸው ህጎች ተአማኒነት እንደሚገነቡና የእዳ ስምምነቶች እንደሚያፋጥኑ ገልጸው ከዛም ባሻገር ዓለም አቀፍ የፋይናንስ ትብብሮችን እንደሚያጠናክሩ መናገራቸውን አሻም ከገንዘብ ሚኒስቴር ያገኘችው መረጃ ያመላክታል። የኢትዮጵያ አረንጓዴ አሻራ መርሃ ግብር ምርጥ የዘላቂ የደን ልማት ዓለም አቀፍ እውቅና አገኘ። የኢትዮጵያ አረንጓዴ አሻራ መርሃ ግብር ምርጥ የዘላቂ የደን ልማት አያያዝና አጠቃቀም በሚል ዘርፍ ከዓለም የምግብና እርሻ ድርጅት ፋኦ እውቅና አግኝቷል። ኢትዮጵያ ዓለም አቀፍ እውቅና ያገኘችው በጣሊያን ሮም እየተካሄደ ባለው የዓለም ምግብ ጉባኤ ላይ ነው። የዓለም የምግብ ጉባኤውም የምስረት አባሉ አካል ሲሆን ኢትዮጵያን ጨምሮ በርካታ ሀገራት ተሳትፏል። ድርጅቱ ለኢትዮጵያ በአረንጓዴ አሻራ ዘላቂ የደን ልማት አያያዝና አጠቃቀም በሚል ዘርፍ ዓለም አቀፍ እውቅና የሰጠ ሲሆን የኢትዮጵያ መንግስትን ወክለው የቱሪዝም ሚኒስትር ሰላማዊት ካሳ ሽልማቱን ተቀብሏል። የቱሪዝም ሚኒስትር ሰላማዊት ካሳ በመርሃ ግብሩ ባስተላለፉት መልእክት ፋኦ ረሃብን ለማጥፋት የአየር ንብረት ለውጥ ተጽዕኖን ለመቀነስና የአካባቢ ጥበቃን ለማጠናከር ላለፉት 80 ዓመታት የላቀ አሻራ ማሳረፉን አንስተዋል። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጪነት የተጀመረው የኢትዮጵያ አረንጓዴ አሻራ መርሃ ግብር ዛሬ በምርጥ የዘላቂ የደን ልማትና ጥበቃ ምሳሌነት እውቅና በማግኘቱ ኮርተናል ብለዋል። በመርሃ ግብሩ በብዙ ቢሊዮኖች የሚቆጠሩ ችግኞችን በመትከል የደን ሽፋንን ከ17.2 በመቶ ወደ 23.6 በመቶ ማሳደጉን ተናግሯል። ይህ በመሪ ግልጽ ራዕይና በህዝብ ጠንካራ ተሳትፎ የተሳካና ተስፋችንን ያለመለመ ስኬት ነው ያሉት ሚኒስትሯ ይህንን ተጨባጭ ስራ ወደ ኢትዮጵያ መጥተው እንዲጎበኙና በአይን አይተው እንዲመሰክሩም ጋብዘዋል። ድርጅቱ ከኢትዮጵያ ጋር ላለው ለረጅም ጊዜ የጸና አጋርነት ያመሰገኑት ሚኒስትሯ በጋራ ጥረታችን ችግኞቻችንን እየተከልን የተሻለ ነገን ለልጆቻችን መገንባት ጀምረናል ብለዋል። የዓለም የምግብና የእርሻ ድርጅት ፋኦ ከዚህ ቀደም በምግብ ዋስትና በተመጣጠነ የምግብ አቅርቦትና በስንዴ ምርት የላቀ አፈጻጸም ላሳዩት ቁርጠኝነት የከበረውን የፋኦ አግሪኮላ ሜዳሊያ ለጠቅላይ ሚኒስትር አብይ አህመድ መሸለሙ ይታወሳል። በተባበሩት መንግስታት ድርጅት የዓለም የምግብና የእርሻ ድርጅት ፋኦ 80ኛ የምስረት ዓመት የድርጅቱ ያለፉት ዓመታት ስራዎች በሚዳሰሱ እንዲሁም ቀጣይ ራእዩን በሚገልጡ ዝግጅቶች እየተከበረ ይገኛል። በመሰረተ ልማት ስራዎች የህግ ማስከበር ተግባራችን እናጠናክራለን ሲሉ የፌዴራል ፖሊስ አመራሮችና አባላት ተናገሩ። በሀገር አቀፍ ደረጃ እየተከናወኑ ያሉ የመሰረተ ልማት ስራዎች ተጠብቀው የዜጎች ተጠቃሚነትን የህግ የማስከበር ተግባራቸውን አጠናክረው እንደሚቀጥሉ የኢትዮጵያ ፌዴራል ፖሊስ አመራሮችና አባላት ገልጸዋል። የኢትዮጵያ ፌዴራል ፖሊስ አመራሮችና አባላት ከእንጦጦ ፓርክ እስከ አቃቂ ቃሊቲ ድረስ የተሰሩ የኮሪደር ልማትና ልዩ ልዩ መሰረተ ልማት ስራዎችን ዛሬ ጎብኝተዋል። በጉብኝቱ ወቅት ኢዜአ ያነጋገረቻቸው የፌዴራል ፖሊስ አመራሮችና አባላት እንደገለጹት በከተማዋ በተገነቡ መሰረተ ልማት ስራዎች እጅግ ተደንቀዋል። በፌዴራል ፖሊስ የወንጀል መከላከል ጤና አገልግሎት ኃላፊ ዋና ኢንስፔክተር አብደላ አደላ አዲስ አበባን ጨምሮ በመላ ሀገሪቱ የተሰሩ የሚገኙ የልማት ስራዎች የሰላም ፍሬ ማሳያው መሆናቸውን ተናግረዋል። የዓለም ልማት የሚረጋገጠው ሰላም በአስተማማኝ ሁኔታ ሲሰፍን ብቻ መሆኑን ጠቁመው ሰላምና ልማት የማይነጣጠሉ የአንድ ሳንቲም ሁለት ገጽታ ናቸው ብለዋል። የፌዴራል ፖሊስ ሰላምን የማስጠበቅና ልማት እንዲፋጠን የማድረግ ተግባር አጠናክሮ እንደሚቀጥልም ነው የተናገሩት። በፌዴራል ፖሊስ ሆስፒታል የግዢ ኃላፊ ኮማንደር ባየሽ ፈራው በበኩላቸው እንደገለጹት የከተማዋ ውበት መሰረተ ልማቶች አገሪቷ ፈጣን እድገት ውስጥ መሆኗን አመላካቾች ናቸው ብለዋል። ፖሊስ የልማት አደናቃፊና የጸረ ሰላም ኃይሎችን እኩይ ተግባር እያከሸፈ መምጣቱን አውስተው ይህን ተግባሩን ወደፊትም አጠናክሮ እንደሚቀጥል ተናግሯል። በፌዴራል ፖሊስ የልዩ ጸረ ሽብር ኮማንዶ አባል ዋና ኢንስፔክተር አየል አሸናፊ በዛሬው ጉብኝታችን አገራችን የተጓዘችበት ያለውን ከፍታ በተግባር ያየንበትና ያረጋገጥንበት ነው ብለዋል። የፌዴራል ፖሊስ ረዳት ኢንስፔክተር ማርታ ወርቁ በበኩላቸው የህዝብና የሀገርን ሰላም ለማረጋገጥ የሚከፈለው ዋጋ ለዚህ አይነት የልማት ስራዎች አብቅቶናል ብለዋል። በፌዴራል ፖሊስ የወንጀል መከላከል ተቋም ጥበቃ መምሪያ የሬጅመንት አዛዥ ኮኖሬል ማቴዎስ ሸጋ እንደገለጹት ፖሊስ ህዝብና መንግስት በሚያከናውናቸው የልማት ስራዎች የራሱን አሻራ ማኖር ተግባሩን አጠናክሮ ይቀጥላል ብለዋል። ጎጂ ልማዳዊ ድርጊቶችን በመከላከል ሂደት የህብረተሰቡ የነቃ ተሳትፎ እንዲጠናከር ተጠየቀ። ጎጂ ልማዳዊ ድርጊቶችን በመከላከልና መቆጣጠር ሂደት የህብረተሰቡ ሚና የጎላ በመሆኑ ተጠናክሮ እንዲቀጥል የሴቶችና ማህበራዊ ጉዳይ ሚኒስትር ጠይቋል። በኢትዮጵያ ከ140 በላይ ጎጂ ልማዳዊ ድርጊቶች መኖራቸውን በፈረንጆቹ 2008 የተካሄደው የክትትል ዳስሳ ጥናት ውጤት ማመላከቱን ሚኒስትሩ ለኢዜአ ገልጿል። ከነዚህ ጎጂ ልማዳዊ ድርጊቶች መካከል ዋና ዋናዎቹ የሴት ልጅ ግርዛት፣ ያለ እድሜ ጋብቻ፣ ግግ ማስወጣት፣ እንጥል ማስቆረጥና የመሳሰሉት መሆናቸውን ጠቁሟል። ድርጊቶቹ በአብዛኛው በባህላዊ መንገድ የሚፈጸሙ መሆናቸውን በሚኒስትሩ የሴቶች መብት ስርዓት ከፍተኛ ባለሙያ ጌትነት አበብል ተናግረዋል። በሴቶች ላይ የሚፈጸሙ ጎጂ ድርጊቶችን፣ የኃይል ጥቃቶችን ለመቀነስ ብሎም ለማስወገድ መንግስት በስራ ላይ በኋላቸው ስትራቴጂክ አበረታች ለውጥ መመዝገቡን አረጋግጠዋል። የማህበረሰብ አደረጃጀቶች የህብረተሰቡን አመለካከት በመለወጥ እና ጎጂ ልማዳዊ ድርጊቶችን በመቀነስ የጎላ ሚና ስላላቸው በቀጣይም እንዲጠናከሩ ጠይቀዋል። በፈረንጆቹ 2016 በተካሄደው የስነ ህዝብና የጤና ዳሰሳ ጥናት መሰረት የሴት ልጅ ግርዛት በ2000 ከነበረበት 79.9 በ2016 ወደ 65 በመቶ ዝቅ ማድረግ ተችሏል ብለዋል። በሌላ በኩል በተሰሩ ጠንካራ ስራዎች የጠፉ ጎጂ ልማዳዊ ድርጊቶች መኖራቸውን መግለጻቸውን አሻም ከሚኒስቴር መስሪያ ቤቱ መረጃ መመልከት ችላለች። ለስፖርት ዘገባዎቹ እናመሰግናለን። ተመልካቾቻችን የዕለቱን ዜናዎቻችንን ከማጠናቀቃችን በፊት በድጋሜ ርዕሰ ጉዳዮቹ እናስታውሳችሁ። በማደግ ላይ የሚገኙ ሀገራትን ፍላጎት ያማከለ ዘላቂ የእዳ አስተዳደር ማዕቀፍ መዘርጋት አለበት ሲሉ አህመድ ሽዴ ገለጹ። የኢትዮጵያ አረንጓዴ አሻራ መርሃ ግብር ምርጥ የዘላቂ የደን ልማት ዓለም አቀፍ እውቅናን አገኘ። በመሰረተ ልማት ስራዎች የህግ ማስከበር ተግባራችንን እናጠናክራለን ሲሉ የፌዴራል ፖሊስ አመራሮችና አባላት ተናገሩ። የዛሬ ዕለት ሐሙስ ጥቅምት 6 ቀን 2018 ዓ.ም የአሻም ያሻም ሰባት ዜናዎች ተጠናቀዋል። ስለ ተከታተላችሁና አመሰገነን። እኔ ናትናኤል በላይነህ የዕለቱ ተረኛ አሳላፊ ነበርኩ። ከቀሪ የአሻም መሰናዶች ጋር መልካም ቆይታን እየተመኘው ተሰናበትኩ። አሻም ለሁላችን!